የአፋር ክልል ማህበረሰብ የአኗኗር ዘይቤው በአርብቶ አደርነት የህይወት መስመር ተቃኝቶ ዘመናትን የተሻገረ ነው በዚህ የህይወት መስመር ውስጥ ለሚያልፍ ህዝብ ደግሞ የግብርና ስራን ከውኖ የምግብ ፍላጎትን በራስ መሸፈን እንደ ሰማይ የራቀ ነው አሁን ግን ይህ ምልከታ እንደ አብዮ አልዮ ባሉት ብርቱ ወጣቶች ተቀይሮ የከባቢውን በፍራፍሬ የመልማት አቅም ተገልጦ መታየት ጀምሯል አርብቶ አደር ነን ከአርብቶ አደር በተረፈ አንድ ከብት ሽጠህ ቀለብ ካልገዛ አርሰህ ማትበላበት ጊዜ ነበረ አሁን አርሰ የምትበላበት ጊዜ ይደርስናል ማለት ነው በእርግጥ የአፋር ክልል ዓመቱን ሙሉ በደጁ የሚፈስ አዋሽን የመሰለ የውሃ ሀብት ባለቤት ነው። እናም ይህንን የተፈጥሮ ሀብት ተጠቅሞ ግብርናን በተግባር መግለጥ የመንግስት ትኩረት ከሆነ ሰነባብቷል። ይህ ትኩረትም ዛሬ ላይ በፍራፍሬ ልማት ውጤቱ መታየት ጀምሯል። አሁን ሙዝ ትሬናል ነው የሚባለው ከሶስት አመትና ከዛ በላይ ምርት የሚሰጥ ነው። ፓፓያ ብትል ከሶስት አመትና ከዛ በኋላ ምርት የሚሰጥ በአፋር ላይ ይህ ታሪክ ተቀይሯል። በስምንት ወር እስከ ዘጠኝ ወር ባለው ፊልድ ላይ ወይም ነርሰሪ ላይ ሶስት ወር ቆይቶ ማሳሪ አምስት ወር ቆይቶ በድምር ስምንት ወር ላይ ምርት ይሰጣል። እኔ ትልቅ ለውጥ አምቷል ብዬ ማስበው የአመለካከቱ ለውጥ ላይ ትልቅ እንትን አለ። ሁሉም ወጣት አሁን ይህ እንችላለን መንፈስ አለ። እንደ ሀገር ግብርናን ምርታማ በማድረግ የራስን ምግብ በራስ ከመሸፈን የጀመረ ትልቅ አቅምን መፍጠር የመንግስት የተግባር ስራ ሆኗል። ይህ ስራም እንደ አፋር ክልል ላሉት የዘርፉ ልምድ ባልነበራቸው ቦታዎች ሳይቀር የተመዘገበበት ውጤት ትልቅ ሆኗል። ፍሩቶች ደግሞ በባህሪው ከአመት አመት የተሻሻለ ነው ምርታቸው የሚሄድልበት የመጀመሪያ አመት ላይ የሙከራ ምርት ነው የሚባለው። አፋር ላይ ታሪክ አይሰራም። መጀመሪያ አመት ላይ መስጠት ያለባቸው መጠን ምርት ነው እየሰጠ ያለውና ከፍሩት ጋር አሁን በአጭር ጊዜ ውስጥ ነው ከዚህ ከብልጽግና መንግስት በኋላ ነው። በዚሁም ኢኒሽቲቭ ተገብቶ በፍሩት ብቻ ወደ 24 ሺህ ሄክታር አቅደን ወደ 21 ሺህ ሄክታር 866 ሄክታር አካባቢ ወደ 2 ሚሊዮን አካባቢ ምርት ከፍሩት ብቻ ማሰባሰብ ተችሏል። ግብርናን የዛሬ መገለጫው እያደረገ የመጣው የትላንቱ አርብቶ አደርና የወደፊት ከፊል አርብቶ አደርነት እየተንደረደረ ያለው የአፋር ክልል የማዳበሪያ ተጠቃሚ የመሆን ድልንም ጭምር ማግኘት ችሏል። በአሁኑ ሰዓት የባለፉት ዓመታቶችና ይህም ፕሮግራም ውስጥ ከገበን እስካሁን 75 ኮታ ነው፣ ኮታችን 75 ነው። ወደ 48 አካባቢ ክልሉ ዩቲላይዝ አድርጓል ኖቶል ሶለስንዴ ለሌሎች ክሮፖችም ጭምር ምክንያቱም ምርትና ምርታማነትን ከማሳደግ አንፃር ይሄ መደብራ ኤፌክቲቭ ልተጠቀመ ወደ 35 ሽያጭ ያሳያል። አሁን ባለው ራሱ ሚኒስትር መስሪያ ቤቱ ባቀረበው አፈጻጸም አፋር ከ76 ከ66 ከ70 ጥሩ አፈጻጸም ያለ ነው። በክልሉ ከአካባቢው ስነ ምህዳር ጋር ተስማሚነት ያላቸውን ሰብሎች ምርታማነት ለማሳደግ በተሰጠው ትኩረት መነሻ ከ1000 ሄክታር በላይ መሬት ማልማት ተችሏል። በዚህ ተግባር ውስጥም ያልተለመዱና የከፍተኛ ቦታ ሰብሎች የሚባሉትን ሳይቀር በውጤት መግለጥ ተችሏል። በፊት አርብቶ አደሮች ብቻ ነበርን። አሁን ግን ከፊል አርሶ አደሮችም ሆነናል። ካለፉት ሶስት ዓመታት ጀምሮ ጥሩ ውጤት ያለው ስራ እየሰራን ነው። አርሶ አደር ሆነን የራሳችንን የምግብ ፍጆታ ማረጋገጥ እንደምንችልም አውቀናል። መሬታችንም ቢሆን እንደዚህ ያበቅላል የሚል እምነቱ አልነበረንም። መንግስት ባደረገልን ድጋፍ ይህንን ማድረግ ችለናል። ይለኛ ጥሩ የሚባል ነው። ትልቁ የውሃ አቅም የውሃ ፖቴንሻል ካለን መሬት ካለ ውሃው፣ በተለይ ኤፌክቲቭ የሆነ ውሃ ካለን በቀላሉ ይህን ማነጅ ማድረግ እንችላለን። ስለዚህ አሁን በአግሮ ፓስቶራሊስት ደረጃ ወደ አምስት መቶ አርባ አራት ሺህ አካባቢ ማህበረሰብ ቀጥታ በራሳቸው መሬት የመሬት እድል አግኝተው ከ2 ሄክታር እስከ 5 ሄክታር የማልማት አቅም የተፈጠረ ነው። ክልሉ በግብርና ዘርፍ ያለውን እምቅ አቅም ወደ ውጤት ማምጣት እንዲችል መንግስት የከፈተው እድል ትልቅ ነው። እናም የዛሬ የዘርፉ መልካም ጅምርን በውጤት አጅቦ ለመቀየር ትጋትን ታጥቆ እየሰራ ነው። ጥሩ ጅምሮች አሉ። ይህ የምንኮራባቸው ስራዎች አይደሉም፣ ግን እንደ አፋር ካለው ፖቴንሻል ለሀገር የሚበቃ ፖቴንሻል ያለ ነው። ይሄ ሁሉ ግን አቅም ይፈልጋል፣ ሪሶርስ ይፈልጋል። ይሄ ከሚመለከታቸው ባለድርሻ ጋር የእናንተ ደግሞ የሚሰጡን ቦት ምልከታ ያበረታተናል ብዬ አስባለሁ። እንደዚህ ያለው በተስፋ ሰጪ ውጤት የታጀበው የግብርናው ዘርፍ እንቅስቃሴ እንደ ሀገር መንግስት ትኩረት ለሰጠው የምግብ ሉዓላዊነትን የማረጋገጥ ጉዞ ከግብ መድረስም አጋዥ ጉልበት ነው።